በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ህዳር ስድስት በዚች ሌት ክብርት እመቤታችን ከተወደደ ልጇ ጋር ከስደት በሚመለሱበት ጊዜ ደብረ ቁስቋም ገብተው ካገኛቸው ድካም አረፉ። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ከስደት በተመለሰች ጊዜ እንዲህ ሆነ። የብርሃን እናቱ ክብርት እመቤታችን ልጇን ይዛ ከነ ዮሴፍ ጋር ወደ ምድረ ግብፅ ስትሰደድ ግብፅ ደርሰው በዚያ ቢቀመጡም ነገር ግን ግብጽ አልተመቻቸውም፣ ህዝቡን በሰላም አልተቀበላቸውም። እንዲያውም በምድረ ግብጽ ብዙ ተሰቃይተዋል። ከግብጽም ተነስተው ወደ ኢትዮጵያ በመጡ ጊዜ ግን የኢትዮጵያ ህዝብ ሁሉ በሰላምና በፍቅር ተቀበላቸው። ከመንገዱና ከረሃብ ጥሙ ጽናት የተነሳ እጅግ ደክማለችና የኢትዮጵያ ሰዎች እመቤታችንን አይተው እጅግ አዘኑላት። ይህችስ የነገሥት አዘር ትመስላለች፣ ነገር ግን አንዳች ችግር አጋጥሟት ተሰዳ ወደ ሀገራችን መታለች ብለው እንክብካቤን አደረጉላት። እግራቸውን አጥበው በክብር ማረፊያዎች ላይ አሳረፏቸው መልካም መስተንግዶም አደረጉላቸው። እመቤታችንም ከድካሟ ካረፈች በኋላ አገሪቱን በእጅጉ ወደደቻትና የተወደደ ልጇን ይህን ሀገርና ህዝቧን በመላ ወድጃቸው አለሁና በዚህ እስከ መጨረሻው እንኑር አለችው። ጌታችንም ክብርት እናቱን ይህች ቅዱስት ሀገር ናት፣ በኋለኛው ዘመን የቅዱሳን መነኮሳት ቦታ ትሆናለች፣ በውስጧም እስከ ዓለም ፍጻሜ ድረስ እመሰግንባታለሁ ያንቺም ስም ሳይጠራ ይውልባትም ማለት። ከዚህም በኋላ ጌታችን ደመና ጠቅሶ በእርሷ ላይ ተቀመጡ። መልአኩ ቅዱስ ራይልም መጣና እየመራቸው መላ ኢትዮጵያን ጎበኟት። እመቤታችንም ሀገሪቱንና ህዝቦቿንም ወዳቸዋለች፣ ደስም ተሰኝተባቸዋለችና ጌታችን ለክብርት እናቱ ይችን ቅድስት ሀገር አስራት አድርጌ የሰጠው ሻላት። መቤታችንም እጅግ ተደስታ ልጄ አምላኬ ብላ አመሰገነችው። ከዚህም በኋላ ከአንዱ ቦታ ወደ አንዱ ቦታ እየተዘዋወሩ መላዋ ኢትዮጵያን በኪዳነ እግራቸው ባረኳት። ጌታችንም በዚህ ቦታ እንዲህ አይነት ቤተ ክርስቲያን ይታነጻል፣ ልገል የሚባል እንዲህ አይነት ቅዱስ ይነሳል፣ እያለ ብዙ መስጢራትን ለክብርት እናቱ ነገራት። ከዚህም በኋላ የስደቱ ዘመን ሲያልፍ ሄሮድስም በመጨረሻ ክፉ አሟሟትን ሲሞት መላኩ ወደ ገሊላ አውራጃ እንዲመለሱ ነገራቸው። መቤታችንም ከዚህች ሀገር ስባን ሄድ እመርጣለሁ ስትለው የተወደደ ልጇ ግን እናቴ ሆይ ጽድቅንና ፈቃድን ሁሉ ልንፈጽም ይገባናል ብሎ አጽናናትና ወደ ሀገራቸው ተመልሰው ሄዱ። ተመልሰውም ለሄዱ ሲነሱ የኢትዮጵያ ሰዎች ልዩ ልዩ አማ እጅ መንሻ ሰጧቸው። ልዩ ልዩ ልብሶች፣ ወርቅ፣ ዕጣን፣ ከርቤ ሽቱና ስንቃቸውን በግመሎች ላይ ጭነው መቤታችንና የተወደደ ልጇንም በበቅሎ ላይ አስቀምጠው በክብር ሸኟቸው። መቤታችንም ልጇን ታቀፋ በበቅሎ ተቀምጣ በበረሃ በ መጓዝ ወደ መጣችበት ሀገር ሄደች። ኢትዮጵያውያንም የሰጧትን ብዙ እጅ መንሻዎች በግመሎች ጭና ወደ ሀገሯ በተመለሰች ጊዜ ከአንድ ባህር ዳር ደረሰች። ከዚያም የጀልባውን ባለቤት እግዚአብሔርን ስለ መውደድ አሻግረኝ ብላ ለመነችው። ባለጀልባውም እንሆ እቃ የተጫኑ አምስት ግመሎችና ከአንቺ ጋር ከዚህም ህጻን ጭምር አምስት ሰዎች ይመለከታለሁ፣ አንቺ የተቀመጠሽባት በቅሎም አለች። ጀልባዋም ታናሽ ናት፣ የመቀመጫ ክፍሏም፣ በውስጧ የተሳፈሩት ሰዎችም ተጨናንቀው ነው ያሉት። ስለዚህ እንዴት ላሻግርሽ እላለሁ ነገር ግን መቤቴ ሆይ ይቅርታ አድርጊልኝን ይህን በክፋት አላደረኩትም እና አላት ክብርት እመቤታችንም የጀልባው ባለቤት ሊያሻግራት እንዳልቻለ በተረዳሽ ጊዜ ልጅ ሆይ እግዚአብሔር ልጅ እንደመሆንህ ይህን ትልቅ ወንዝ ለመሻገር የአመላክነትን ስራ ትሰራ ዘንድ ለምናሉ ስትል ማለደችው ያን ጊዜም ጌታችን ክብርት እናቱን የወለደች እናቴ ሆይ አትዘኝ ብሎ አረጋጋት። ዳግመኛም በእኔ ፈቃድ፣ በአባቴ ፈቃድ፣ በመንፈስ ቅዱስ ፈቃድ ካንቺ ሰሆኛለሁና ሰው መሆኔንም ከአባቴ በቀር መስተፍሲ ከሚሆን ከመንፈስ ቅዱስም በቀር ያወቀ የለም። ዳግመኛም በሕያዋንና በሙታን ለመፍረድ ለሁሉም እንደየሰራው እከፍለው ዘንድ መጣለሁ። ያችንም ሰዓት የሰማይ መላእክትን ቢሆኑ የአዳም ልጆችን ቢሆኑም ከእኔና ከአባቴ ከመንፈስ ቅዱስም በቀር የሚያውቃት የለም። ያን ጊዜ አመፅን የሚናገር አንደበቱ ይዘጋል ብሎ አባትሽ ዳዊት ለማስተናገረ እከራከራለሁ የሚል አንደበት እንደ ድዳ ምላሽ ያጣላለት ክብርት እመቤታችንም ማርያምም ይህንን ሁሉ መስጢር የተወደደ ልጇ ያ የነገራትን ታስተውሎ በልቧም ተጠብቀው ነበር። ጌታችንም አምላካችን መድኃኒታችን ኢየሱስ ክርስቶስም ለክብርት እናቱ ይህንን ከነገራት በኋላ ቀኝ እጇን ዘርግ እጁን ዘርግቶ ከወንዙ ማዶ ጢር በሚባል ተራራ ያሉትን ድንጋዮች ጠቀሳቸው። ያን ጊዜም እነዚህ ድንጋዮች የተገለባበጡ መጥተው እንደ ጀልባ ሆነው በወራጁ ወንዝ ላይ ተንሳፈፉ። ከዚያም እመቤታችንን ከህፃኑ ጋር ከነቤተሰቧና ከነጓዟ አሻገሯት። እነዚህንም ድንጋዮች ያዩ ሰዎች ሁሉ እጅ ያደንቀው ብቻውን ድንቅ ታምራት ያደረገ እስራኤልን የፈጠረ እግዚአብሔር ይክበር ይመስገን፣ የጌትነቱም ስም የተመሰገነ ነው እያሉ አመሰገኑ። እነዚህም የተባረኩ ሰዎች ወንዙን ከተሻገሩ በኋላ በዚች ሀገር ለስምንት ቀን ተቀመጡ። ከዚህም በኋላ አምላክን የወለደች በድንጋሌ ስጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ስለተደረገላት መልካም ስራ ሁሉ እግዚአብሔርን ፈጽማ እያመሰገነች ወደ አባቷ ወደ ዳዊት ሀገር ተመለሰች። ዳግመኛም በኋለኛው ዘመን ጌታችን በዚህ በደብረ ቁስቋም ቅዱሳን ሐዋርያቶቹን ሰበሰባቸውና ታቦትንና ቤተክርስቲያንን አክብሮ የቁርባን መስዋዕትንም ሰርቶ ቅዱስ ሥጋውንና ክቡር ደሙን ለወገኖቹ ሰጣቸው። ለዚህም ነገር የእስክንድሪያ አገር ሊቃነ ጳጳሳት ቅዱሳን አባቶችን ቄርሎስና ቴዎፍሎስ ምስክሮች ሆኑ። ክብርት እምቤታችን ከስደቷ በረከት ክፈልን። ዳግመኛም በዚህ አባ ፊሊክስ አረፈ። አባ ፊሊክስ ይኸውም ቅዱስ ምግባር ሃይማኖቱ ትሩፋት ጎተጋድሎ ያማረ ሆኖ ቢያገኙት በእግዚአብሔር ፈቃድ የሮሚ አገር ሊቀጳጳስ አድርገው ሾሙት። በዘመኑም ከሃዲው ቴዎድሮ ቴዎስዶሮስ ቄሳር ነግሶ ምእመናንን ሲያሰቃያቸውና ሲገድላቸው ሊቀ ሊቀጳጳሳት አባ ፊሊክስንም ብዙ አሰቃይቷቸዋል። አባ ፊሊክስም በክርስቲያኖች ላይ እየደረሰ ያለውን ጽኑ መከራ እንዲቆም ወደ እግዚአብሔር በጸለየ ጊዜ ይህን ከሃዲ ንጉሰ ንጉስ በነገሰ በሁለት ዓመቱ አጠፋው። ከዚህም በኋላ የክርስቲያኖችን ደም እንደ ውሃ ያፈሰሰው ከሃዲው ዲዮቅሊጥያኖስ ነገሰና ክርስቲያኖችን በዓለም ላይ እያደነ ማሰቃየትና መግደል በጀመረ ጊዜ ይህ አባት አባ ፊልክስ የክርስቲያኖችን ስቃይ እንዳያሳየው ወደ እግዚአብሔርም በጸለየ ጊዜ ወዲያው በመጀመሪያው ዓመት አረፈ። ይህም አባ ፊልክስ ለክርስቲያኑ ወገኖች እጅግ ጠቃሚ የሆኑ ብዙ ድርሳት ተክሳጽን የጻፈ ነው። የቅዱሳኑ ረዴት በረከት ከሁላችን ጋር ይኑር አሜን።